በዚህ አምስት ዓመት ውስጥ ሰባት ፕሮጀክቶችን ሰርቷል። ከሰባቱ ፕሮጀክቶች ደግሞ አራቱን ፕሮጀክቶች ኦልሞስት መቶ በመቶ ጨርሶ አስረክቧል። ህንፃው ብቻውን ያረፈበት አምስት ሺህ ካሬ ነው። ተጨማሪ ደግሞ ወደዛ አካባቢ ሁለት መቶ ካሬ ያለ ለሱቆቹ የፓርኪንግ ኤሪያ የሚሆን ማለት ነው። እንግዲህ እንደምታየት የኮንስትራክሽን ደረጃው 35% ነው። አሁን የሚገኘው አንደኛ ፍሎር ላይ ነው። ወደ ታች ግራውንድ አለ፣ ከሱ በታች ደግሞ አራት ቤዝመንት ፓርኪንግ አለው ማለት ነው። ፕሪስትረስድ የሚባል ቴክኖሎጂ ነው የምንጠቀመው፣ ብያቸዋለሁ። እኛ ሕንጻ ላይ አፓርትመንት ወይም ሱ ከገዛችሁ ምንም አያሳስባችሁም ማለት ነው። ቫቲካን ኮርነር ቪው እንለዋለን። ወደ ቫቲካን ኤምባሲ ወይም ወደ አቦ አደባባይ፣ ጀርመን አደባባይ የሚያይ እይታ ነው ማለት ነው። እጅግ በጣም ነው የሚያምረው። ዛሬ ከተማችን ላይ እጅግ በጣም አነጋጋሪ ስለሆነው ግራንድ ሞል እንዲሁም አፓርትመንት መቼም ሰምታችኋል፣ ግን ደግሞ ላሳያችሁን የመጣሁት እዚህ አፓርትመንት እንዲሁም ግራንድ ሞል ላይ ሱቆች ከ360 ሺህ ብር ቅድመ ክፍያ ጀምሮ አፓርትመንት ደግሞ ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ እየሸጠ ወዳለው ወደ ጀምቦሮ ሪል እስቴት ነው ይዣቸው የመጣሁት። እንግዲህ ጀምቦሮ ሪል እስቴት 100 ፐርሰንት የተጠናቀቀ አፓርትመንት ወይም ሱቅ ፈልጋለው የምትሉ ከሆነ ደግሞ ቦሌ ኤርፖርት ጀርባ 93 ማዞሪያ ጋር እየሸጥን ነው። እንዲሁም ከዚህም በተጨማሪ ደግሞ በፕሮግረስ ላይ ያለ 70 ፐርሰንት የደረሰ የምትሉ ከሆነ ደግሞ እሱንም ቦሌ ኤርፖርት ጀርባ 93 ማዞሪያ ቡልቡላ ላይ እየሸጥን ነው። ሁለቱንም ቦታ ወስጄ አሳያችኋለሁ አብራችሁ ሰላም እንዴት ናችሁ? እኔ ቅድስት እባላለሁ የጀንቦሮ ሪል ስቴት የሽያጭ አማካሪ ነኝ። እንግዲህ ዛሬ ስለ ጀንቦሮ ሪል ስቴት ላሳያችሁ ልነግራችሁን የመጣውን ጀንቦሮ ሪል ስቴት አሁን ላይ ታላቅ ከሚባሉ ሪል ስቴት ካምፓኒዎች አንዱ ነው። ወደ ሪል ስቴት ዘርፍ ከገባ አምስት ዓመቱ ነው። በዚህ አምስት ዓመት ውስጥ በጣም ድንቅ የሚባል ስራዎችን የሰራው። በዚህ አምስት ዓመት ውስጥ ሰባት ፕሮጀክቶችን ሰርቷል። ከሰባቱ ፕሮጀክቶች ደግሞ አራቱን ፕሮጀክቶች ኦልሞስት መቶ በመቶ ጨርሶ አስረክቧል። አምስተኛ ፕሮጀክቱን ደግሞ በአንድ ዓመት ውስጥ ያስረክባል። አሁን የምገኝበት ሳር ቤት ያለው ሳይታችን ስድስተኛ ፕሮጀክታችን ነው። ይህም ፕሮጀክታችን በሁለት ዓመት ውስጥ እናስረክባለን። ተጨማሪ እዚህ ሳር ቤት ቫቲካን ኢንባሲ አካባቢ የሚገኝ ሌላ ሰባተኛ ፕሮጀክት አለ። እሱም ደግሞ በቅርቡ ለሽያጭ እናወጣለን። ጀምቦሮ ሪል ስቴት ብዙ ጊዜ ግንባታው የተወሰነ ከሄደ በኋላ ለሽያጭ ስለሚያወጣ ነው ሰባተኛ ፕሮጀክቱ ያልወጣው። እንግዲህ እነዚህን ፕሮጀክቶች በዚህ አምስት ዓመት ውስጥ ሰርተናል። ጀምቦሮ ሪል ስቴት ሪል ስቴት ሆኖ ከመመስረቱ በፊት ሁለት እህት ኩባንያዎች ትልቅ እህት ኩባንያዎች ነበሩት። አንደኛው ውድበር ኮንስትራክሽን ይባላል፣ አንደኛው ደግሞ ጉመር ይባላል። ውድበር ኮንስትራክሽን አሁን ላይ ከተማው ላይ አንደኛ የሚባል ወይም ደግሞ ደረጃ አንድ ተቋራጭ ወይም ደግሞ የኮንስትራክሽን ካምፓኒ ነው። ጉመር ደግሞ ጠጠር መፍጫ ነው። ጉድበር በነገራችሁ ላይ የኮንስትራክሽን ተቋራጭ ብቻ ሳይሆን ከተማው ላይ ትልቅ የተባለ የኮንክሪት ሚክስ አቅራቢ ነው ወይም ደግሞ የአርማታ አቅራቢ ነው። ቦሌ ኤርፖርት ጀርባ ትልቅ የሆነ ፕላንት አለው። ስለዚህ ጉድበር ኮንስትራክሽን በጣም ብዙ ትልልቅ ፕሮጀክቶች ላይ ተሰማርቶ እየሰራ ነው። እንደ ምሳሌነት የሚነሱ ፕሮጀክቶች መካከል አንደኛው ለአድዋ ዜሮ ዜሮ የኮንክሪት አቅራቢ ነበረ ለመስቀል አደባባይ ልክ እንደዚሁ ኮንክሪት ሲያቀርብ ነበረ። አሁን ደግሞ የኮሪደር ልማቱ ላይ በመሳተፍ ላይ ይገኛል። ሳር ቤት እዚሁ ከሳይታችን በቅርብ ርቀት ትልቅ ፓርኪንግ 14 ሺህ ካሬ ላይ የሚያርፍ ፓርኪንግ 3 ቢሊዮን ብር በጀት ያለው ፓርኪንግ ሰርቶ በስድስት ወር ውስጥ አጠናቋል። ስለዚህ ካምፓኒው በራሱ ትልቅ አቅም ያለው ነው። በተጨማሪም ደግሞ ትልልቅ ስራዎችን እየሰራ የሚገኝ ነው ማለት ነው። ከዚህ ጎን ለጎን ውድበርና ጉበር የ16 ዓመት ልምድ አለው ብያቸዋለሁ። ከዛ ያገኘውን ልምድ ይዞ ነው ወደ ሪል ስቴት ዘርፉ የገባው። ሪል ስቴት ዘርፉ ላይም ከገባው በአጭር ጊዜ እጅግ በጣም ውጤታማ የሆነ ስራ ነው የሰራው። እንግዲህ በጊዜ ግቡ ይላል ጀምቦሮ ሪል ስቴት። በጊዜ ግቡ ሲል በምክንያት ነው። ምክንያቱም እስከ ዛሬ ድረስ ከሰራቸው ሰባት ሳይቶች ውስጥ በአጭር ጊዜ አራቱን ሳይት ማስረከብ ችሏል። እንዲሁም የኮንስትራክሽን ኳሊቲ ጋር በተገናኘ ጥሩ የሆነ የኮንስትራክሽን ኳሊቲ ያላቸው ፕሮዳክቶችን ነው ሲሰራ የቆየው። የጀንቦሮ ሪል ስቴት ባክግራውንድ ይህንን ይመስላል። ሁለት ቦታ ነው ሳይት ያለን። በአብዛኛው አምስቱ ሳይቶቻችን የሚገኙት ቦሌ ቡልቡላ ወይም ቦሌ ኤርፖርት ጀርባ 93 ማዞሪያ የሚባለው አካባቢ ነው። እዛ አካባቢ ላይ አምስት ፕሮጀክት አለን። የአካባቢውን ቦታ እስከ መሰየም ያስደረሰ ነው ብል ምንም ማጋነን አይሆንብኝም። ብዙ ሰው ጀንቦሮ አካባቢ ነው የሚለው ያንን ቦታ ሲጠራው እና እዛ ጋር አምስት ሳይት አለን። እዚህ ደግሞ ሳር ቤት ከተማው ላይ አንደኛ የሚባል ወይም ፕራይም የሚባል ሎኬሽን ነው። እዚህ ሳር ቤት አካባቢ ደግሞ ቫቲካን ዋን እና ቫቲካን ቱ የሚባል ስድስተኛ እና ሰባተኛ ፕሮጀክታችን አለን እንግዲህ ይሄ እንደምታዩት ሳይታችን ነው። ቅድም ነግሬያችሁ ነበር። ቢውልት አፕ ኤሪያው ወይም ደግሞ ህንጻው ብቻውን ያረፈበት 5000 ካሬ ነው። ተጨማሪ ደግሞ ወደዛ አካባቢ 200 ካሬ አለ፣ ለሱቆቹ የፓርኪንግ ኤሪያ የሚሆን ማለት ነው። እንግዲህ እንደምታዩት የኮንስትራክሽን ደረጃው 35% ነው። አሁን የምገኘው አንደኛ ፍሎር ላይ ነው። ወደታች ግራውንድ አለ፣ ከሱ በታች ደግሞ አራት ቤዝመንት ፓርኪንግ አለው ማለት ነው። እላይ ያለው ስድስተኛ ፍሎር ላይ ደርሷል። ጥሩ የሚባል የኮንስትራክሽን ደረጃ ላይ ነው የሚገኘው። እንደምትመለከቱት የምንጠቀመው የኮንስትራክሽን ቴክኖሎጂ ፕሪስትረስድ ይባላል። ይሄ ደግሞ ቢም እንዳይኖርና ለቤቱ ውበት እንዲሰጥ ወይም ደግሞ ለኢንቴሪየር ዲዛይን ምቹ እንዲሆን አድርገን ነው እየሰራን ያለ ነው። ብትመለከቷቸው ኮለኖቹ እጅግ በጣም ትልልቅ ናቸው። ይሄም ደግሞ የኮንስትራክሽን ኳሊቲውን ያሳያል። ቅድም ፕሪስትረስድ የሚባል ቴክኖሎጂ ነው የምንጠቀመው ብያቸዋለሁ። እሱም እሱ መጠቀማችን ደግሞ ሰሞኑን ከመሬት መንቀጥቀጥ ጋር ተያይዞ የተነሳ ያለው ስጋት እኛ ህንጻ ላይ አፓርትመንት ወይም ሱቅ ከገዛችሁ ምንም አያሳስባችሁም ማለት ነው። እንግዲህ የምንጠቀመው ቅድም ስነግራችሁ ነበረ፣ የራሳችን ኮንክሪት ሚክስ ማምረቻ ፕላንት አለን እያልኳችሁ ነበረ። በሶሊድ ኮንክሪት ነው የተጠቀምን እየሰራን የምንገኘው እንደምትመለከቱ ጥሩ የሚባል የኮንስትራክሽን ኳሊቲ ያለው እንዲሁም ደግሞ እኛ ጀምቦሮ ሪል እስቴቶች በመገንባት አንታማም። አሁንም ግንባታ ላይ ነን፣ ቶሎ ቶሎ እየሰራን የምናስረክበው ሳይት ነው ማለት ነው። እንግዲህ አካባቢው ቅድም ስነግራችሁ ነበር ሳር ቤት ቫቲካን ኢምባሲ አጠገብ ነው የሚገኘው። ይሄ እንግዲህ ከተማችን ትልቁ ግራንድ ሞል ይሆናል ተብሎ የሚጠበቀው ሞላችን ነው ከግራውንድ ጀምሮ እስከ አራተኛ ፍሎር ድረስ ትልቅ ሱቅ ናቸው። በአጠቃላይ ወደ ስድስት መቶ አካባቢ የሚጠጉ ሱቆችን ይይዛል። እንግዲህ ደንበኞች እዚህ ላይ ወጥተው የሚፈልጓቸውን ነገሮች ከገዙ በኋላ ደግሞ ይዘው ለመውረድ እንዳይቸገሩ ይህ የምትመለከቱት የእስከሌተሩ ስፔስ ነው ማለት ነው። እዚህ ሕንጻ ላይ ለሱቆቹ አምስት ሌፍት ተጨማሪ ሶስት እስከሌተር ይኖራል። አንደኛው የእስከሌተር ስፔስ ይሄ ነው፣ ሁለተኛው እዛ ጋር ነው። ሶስተኛው ደግሞ በውጭ በኩል ቀጥታ ከግራውንድ ወደ ሁለተኛ ፎቅ የሚያስወጣ እስከሌተር ይኖረዋል ማለት ነው። ለሱቆቹ ጂ ፕላስ 3 የራሳቸው የሆነ ፓርኪንግ ኤሪያ ያላቸው ብያችሁ ነበር። እዚህ አካባቢ ነው የሚሆነው። ከእሱም በተጨማሪ ደግሞ ወደ ላይ በኮሪደር ልማቱ የሚሰራ አካባቢ ላይ ያሉ ሰዎች የሚዝናኑበት የግሪን ኤሪያ ይኖራል ማለት ነው። ይሄ ደግሞ እዚህ አካባቢ ላይ ወይ ደግሞ እኛ ህንፃ ላይ የሚኖሩ ሰዎች በቀላሉ ወርደው ልጆቻቸውን የሚያጫውቱበት ቦታ ያገኛሉ ማለት ነው። እዚህ ህንፃው ላይ ከሚገኘው ጌም ዞን ተጨማሪ ማለት ነው። ያ የምትመለከቱት በቆርቆሮ የታጠረው ደግሞ ቅድም ስነግራችሁ ነበር መንግስት የሚሰራው ፓርኪንግ ነው። ያንንም ፓርኪንግ እዚህ ህንፃ ላይ ገብታችሁ ለመገበያየት የሚሆን የምትኖሩ ሰዎች ተጨማሪ ብዙ መኪኖች የሚኖራችሁ ከሆነ እዛ ላይ ማቆም የምትችሉበትን እድል የሚፈጥር ቦታ ነው ማለት ነው። እንግዲህ እዚህ ህንፃ ላይ ሁለት ብሎኮች አሉን። አሁን የምገኝበት ብሎክ ኤ ይባላል። በዛኛው ሳይት ደግሞ ብሎክ ቢ ይባላል። ብሎክ ኤ ወይም ደግሞ ቫቲካን ኮርነር ቪው እንለዋለን። ወደ ቫቲካን ኤምባሲ ወይም ወደ አቦ አደባባይ፣ ጀርመን አደባባይ የሚያይ እይታ ነው ማለት ነው። እጅግ በጣም ነው የሚያምረው። ፎረስት ቪው አለው በጣም የሚያምር አረንጓዴ እይታ የምታገኙበት ነው። ታውቃላችሁ መቼም ሰዎች አረንጓዴ ነገር ሲያዩ መንፈሳቸው ይታደሳል፣ አይምሯቸው ይታደሳል። ስለዚህ አረንጓዴ ነገር ማየት የሚያስደስታችሁ ሰዎች በዚህ ጋር ያሉ ቤቶቻችንም መውሰድ ትችላላችሁ። ወደዚህኛው ሳይድ ደግሞ ሪቨር ሳይድ ቪው ነው፣ ትንሽዬ ወንዝ አለ፣ እዛች ጋርም ግሪን ኤሪያ ይኖረናል እዚህ እዚህ ፕሮጀክት ላይ ማለት ነው። ስለዚህ ወደዛ ሪቨር ሳይድ ቪው ወይም ደግሞ እይታው የሚሆነው ወደ ሜክሲኮ ሳር ቤት፣ በዛኛው ጀርባ ደግሞ ወደ ብስራተ ገብርኤል የሚያይ እይታ፣ በጣም ቆንጆ እይታ፣ ምንም ነገር የማይከልለው ምክንያቱም አካባቢው ኢምባሲዎች አካባቢ ስለሆነ ትልልቅ ህንፃዎች በብዛት የማይገኙበት በመሆኑ ቤትኛውም ሳይድ ላይ ብትገዙ በጣም የሚያምር እይታ የምታገኙበት ነው ማለት ነው። አብዛኛውን ጊዜ እንግዲህ ሰዎች አፓርትመንት ወይም ቤት ሲገዙ ወይ ላይ ኢንቨስትመንት ነው ወይ ሊኖሩበት ነው። እኛ ያለንበት አካባቢ ደግሞ ቢኖሩበት እጅግ በጣም ምቹ የሆነ ለኢንቨስትመንት ቢፈልጉትም ከፍተኛ የሆነ ሪተርን ኦን ኢንቨስትመንት ያለው አካባቢ ላይ ነው የምንገኘው። ሳር ቤት ላይ ነው የምንገኘው። እዚህ አካባቢ ላይ ከ17 በላይ ኢምባሲዎች የሚገኙበት ከ42 በላይ ኢንጆ ወይም ኢንተርናሽናል ካምፓኒዎች የሚገኙበት አካባቢ ነው። ከኛ ሳይት በጣም በቅርብ ርቀት ደግሞ የአፍሪካ ህብረት ህንፃ የሚገኝበት በመሆኑ ቢያከራዩት በዶላር ቢሸጡት ደግሞ በጣም ጥሩ ሪተርን ኢንቨስትመንት ወይም ጥሩ ሪሴል ቫሊዩ ያለው ቤት ነው ማለት ነው። እኛ ላይ ሲገዙ የምታገኙት በዚህ ከኛ ሳይት በአምስት መቶ ሜትር ራዲስ ውስጥ የምትፈልጉትን ነገር ሁሉ ማግኘት የምትችሉበት ነው። ለምሳሌ ወደዛ ጋር ብንሄድ ሲልክሮድ ኢንተርናሽናል ሆስፒታል ይኖራል። ከሲልክሮድ ኢንተርናሽናል ሆስፒታል ከጎኑ ደግሞ ግብሰም ትምህርት ቤት ይኖራል። በዛኛው ሳይድ ወደ በስራተ ገብርኤል ማለት ነው፣ አይሲኤስ ወይም ደግሞ ኢንተርናሽናል ኮሚኒቲ ስኩል አለ። ወደዚህም ብትሄዱ የአፍሪካ ህብረት ከጎናችን፣ ቫቲካን ኢምባሲ፣ ኢንዶኔዥያ ኢምባሲ፣ የተለያዩ ኢምባሲዎች በአካባቢያችን በመገኘታቸው የምትፈልጉትን ነገር አታጡም። አንደኛ ሁለተኛ ደግሞ ብታከራጁት በዶላር ጥሩ የሆነ ሪተርኑን ኢንቨስትመንት የምታገኙበት፣ ብትኖሩበት ደግሞ በጣም ደስ የሚል አየር ያለው ደስ የሚል ለመኖር የተረጋጋ አካባቢ ነው ማለት ነው። ቅድም እንደነገርኳችሁ ከ17 በላይ ኤምባሲዎች በመኖሯቸው እዚህ አካባቢ ላይ ለኢንቨስትመንት ብትገዙ የምታከራዩት በዶላር ስለሆነ ከ2500 ዶላር እስከ 4000 ዶላር ድረስ ማከራየት ስለምትችሉ ከፍተኛ የሆነ ሪተርን ኦን ኢንቨስትመንት ስለምታገኙበት እጅግ በጣም ጥሩ የሆነ ቦታ ነው ማለት ነው። ጀምቦሮ ሪል ስቴት አሁን ላይ እንዳልኳችሁ ቅድም ሁለት ቦታ ሳይቶች አሉት ቦሌ ቡልቡላ ኤርፖርት ጀርባና ተጨማሪ ደግሞ ሳር ቤት ላይ መቶ ፐርሰንት የተጠናቀቀ የተሻለ ፕሮግረስ ደረጃ ያለው ተጨማሪም ደግሞ ቀስ ብዬ እከፍላለሁ ብላችሁ ካሰባችሁ ደግሞ አነስ ያለ ፕሮግረስ ደረጃ ያለው ሳይቶችን ለሽያጭ አቅርቧል። ለምሳሌ ቦሌ ቡልቦላ ላይ አራተኛ ሳይቱ ላይ በእርግጥ የተወሰኑ ጥቂት ቤቶች ነው ያሉ እዛ ሳይታችን ላይ 100% የተጠናቀቀ ባለ 3 እና ባለ 2 መኝት አፓርትመንቶችን ማግኘት ትችላላችሁ። እንዲሁም ደግሞ ሚክስድ ዩዝ አፓርትመንት ስለሆነ ከታች ሱቆች አሉ። 100% የተጠናቀቀ ሱቅ የምትፈልጉ ሰዎች ቦሌ ቡልቡላ 93 ማዞሪያ ጋር ተጨማሪ ሱቅ አለ ማለት ነው። ከዚህ ደግሞ የተወሰነ ታይም ፈልጋለው ወይም ደግሞ ቤቴን ራሴ ሰርቼ ነው መግባት የምፈልገው ብላችሁ የምታስቡ ከሆነ ማለት ኢንተሪር ዲዛይኑን ራሴ ነው መስራት የምፈልገው ብላችሁ የምታስቡ ደንበኞች ካላችሁ ደግሞ ሰባ ፐርሰንት የግንባታ ደረጃው የደረሰ ባለሁለትም ባለሶስትም መኝታ ቤት አማራጭ አለን ከሱም በተጨማሪ ደግሞ በስድስት ወር የምናስረክበው ሱቅ አለን ማለት ነው ቦሌ ጉልጉላ ላይ እዚህ ወደ ሳር ቤቱ ሳይታችን ወደ ስድስተኛው ሳይታችን ስንመጣ ደግሞ በጣም ትልቅ ፕሮጀክት ነው። አምስት ሺህ ካሬ ላይ የሚያርፍ ጂ ፕላስ 30 አፓርትመንት ነው። ከተማው ላይ አለ የተባለ ሞል ነው የሚሆነው። እንዲያውም ሰሞኑን ሰምታችሁታል ብዬ አስባለሁ። በጣም በጥሩ ዋጋ እየሸጥን ስለሆነ አነጋጋሪ ሆኗል ከተማው ላይ። ስለዚህ እዚህ ላይ ሱቆችን ከትንሽ ካሬ ጀምሮ፣ ከ17 ካሬ ጀምሮ እናንተ እስከፈለጋችሁት ከፈለጋችሁ ለኮስሞቲክስ ቤት፣ ለካፌ ለተለያዩ አገልግሎቶች የሚውል ትንሽም ትልቅም ካሬ ሱቆች አዘጋጅተን እየጠበቅናችሁ ነው። ተጨማሪ ደግሞ አፓርትመንት ከሁለት መኝታ ጀምሮ እስከ ሶስት መኝታ ከዛም በላይ ይፈልጋሉ የምትሉ ደንበኞች ካላችሁ ደግሞ ጎን ለጎን ያሉትን መርጅ አድርገን ሪዲዛይን አድርገን የምናስረክብበት ሁኔታ ስላለ እዚህ ሳር ቤት ያለው ሳይታችን ላይ ባለሁለት ባለሶስት ከዛም በላይ መኝታ ፈልጋለሁ የምትሉ ሰዎች እነዚህ ነው፣ አዘጋጅተን እየጠበቅናችሁ ነው። ሱቆቹ ካሉት አምስት ልጅቶች በተጨማሪ ሶስት ኤስካሌተሮች አሉት። ስለዚህ በየትኛውም በኩል ቢገቡ በደንብ መንቀሳቀስ ይቻላል። የትኛውን ቦታ ላይ ቢኮን ሱቁ በደንብ አክሰስ መደረግ የሚችልበትን ሁኔታ ይፈጥራል ማለት ነው። ከዛም በተጨማሪ ደግሞ እኛ የምንገኝበት ቦታ ሰዎች ስራ ሄደው የሚመለሱበት አቅጣጫ ነው። ለምሳሌ እኛ ቫቲካን ኢምባሲ አጠገብ ነው የምንገኘው ከሳር ቤት አደባባይ ወደ ጀርመን አደባባይ ወደ አቦ በምንሄድበት መንገድ ላይ ነው። ብዙ ጊዜ ሰዎች ከጀርመን ከጋርመንት እንዲሁም ከለቡ ከጀሙ ወደ ሜክሲኮ መንገድ ስራ ሄዱና ሲመለሱ የሚያገኙት ሞል ነው ማለት ነው። ብዙ ጊዜ ደግሞ ሲመለሱ የሚገኝ ሞል ላይ ሰዎች ብዙ ጊዜ ገብተው የመግዛት እድል አላቸው። ይህ የሆነበት ምክንያት ብዙ ሰዎች እቃ የሚገዙት ወደ ቤት ሲመለሱ ነው። ስለዚህ አንድ ሀፍታ የፓርኪንግም ችግር ስለሌለብን አንድ ሀፍታ ወርደው ተገበያይተው የሚሄዱበት ነገር ይፈጥራል ማለት ነው። ይሄ እንደ አድቫንቴጅ ነው መመመለሻ በኩል መሆኑ ማለት ነው። ከዛም በተጨማሪ ደግሞ መንግስት የሚሰራው ትልቅ ፓርኪንግ አለ እኛ ከምንሰራው ፓርኪንግ በተጨማሪ ከኛ ሳይት ፊት ለፊት ሶ እሱም እንደ አንድ አድቫንቴጅ ነው። ምንም አይነት የፓርኪንግ ችግር አያጋጥማቸውም ማለት ነው። እንግዲህ እዚህ ስድስተኛው ሳይታችን ላይ ከመቶ ስድስት ካሬ ጀምሮ ባለ ሁለት መኝታ እስከ መቶ ሰማንያ ሶስት ካሬ ባለ ሶስት መኝታ የካሬ አማራጮች ማግኘት ትችላላችሁ። በነገራችን ላይ ባለ ሁለት መኝታ ሆኖ ሰፋፊ ይፈልጋለሁ የምትሉ ሰዎች አማራጭ አሁን ከመቶ ስድስት ካሬ ተጨማሪ ሌላ አማራጭ አለን። ባለ ሶስት መኝታ ደግሞ ከመቶ ሃምሳ ካሬ ጀምሮ እንደ ፍላጎታችሁ እስከ 83 ካሬ የባለ ሶስት መኝታ አማራጭ አለ ማለት ነው። እንግዲህ ይህ ህንፃ ሚክስድ ዩዝ አፓርትመንት ነው። ስለዚህ ሱቆችም አሉን ከ17 ካሬ ጀምሮ ለምትፈልጉት አገልግሎት የሚውል እናንተ እስከምትፈልጉት የካሬ አማራጭ ድረስ ሱቅ መያዝ ትችላላችሁ። ሱቆችንም አፓርትመንቶችንም እየሸጥን ያለ ነው። በ10 ፐርሰንት ቅድመ ክፍያ ነው። ሱቆችን ከ360 ሽ ብር ቅድመ ክፍያ ጀምሮ 10 ፐርሰንት ማለት ነው። አፓርትመንት ደግሞ ከ1 ነጥብ 2 ሚሊዮን ብር ቅድመ ክፍያ ጀምሮ 10 ፐርሰንት። ሳር ቤት ላይ እጅግ በጣም ጥሩ በሚባል ዋጋ እየሸጥን ነው የምንገኘው። እኛን ደግሞ ከሌላ ሪል ስቴቶች በጣም ለየት የሚያደርገን ነገር ወይም ደግሞ እንደ ትልቅ ነገር ልትወስዱት የምትችሉት ነገር ምንድነው? ነው የምንሸጠው አንደኛ በኢትዮጵያ ብር ነው። በኢትዮጵያ ብር ብቻ ሳይሆን ፕራይስ ስካሌሽንም የለውም። አንዳንድ ቦታ ላይ በኢትዮጵያ ብር ሆኖ የሀገሪቷ ኢንፍሌንሽን በተለዋወጠ ቁጥር ወይም ደግሞ በፐርሰንት በጨመረ ቁጥር በብር ሆኖ እናንተ ላይ በምትከፍሉበት ጊዜ በፐርሰንት ተሰልቶ የሚጨመርባችሁ ዋጋ ይኖራል። እኛ ጋር ግን በኢትዮጵያ ብር ከተዋዋላችሁ፣ ዛሬ በ10 ሚሊዮን ብር ከተዋዋላችሁ፣ ከፍላችሁ እስከምትጨርሱ ድረስ በ10 ሚሊዮን ብር ብቻ ነው የምንሸጠው። ይሄ ማለት የሀገሪቷ ኢንፍሌንሽን ቢጨምር፣ ዶላር ቢጨምር፣ ነዳጅ ቢጨምር፣ የብረት ዋጋ የሲሜንት ዋጋ ቢጨምር፣ እናንተ ላይ ምንም የሚጨመርባችሁ ነገር አይኖርም ማለት ነው እና ጀንቦሮ ሪል ስቴት በኢትዮጵያ ብር ዊዛውት ፕራይስ ስካሌሽን እየሸጠ ነው የሚገኘው ማለት ነው። ይሄ ደግሞ እንደ ደንበኛ ወይም ደግሞ ሌላ ተጨማሪ አድቫንቴጁ ምንድን ነው? ጀምቦሮ ሪል ስቴት ከፕራይስ ስካሌሽን ውጪ ሲሸጥ ራሱም ቶሎ ቶሎ እንዲሰራ ያደርገዋል። በእርግጥ ጀምቦሮ ሪል ስቴት እስከዛሬ ድረስ ባለው ትራክ ሪከርድ ኦንታይም እያስረከበ የመጣ ነው። በጊዜ ግቡ ነው የሚለው። ስለዚህ ኦንታይም እያስረከበ የመጣ ነው ያለው ትራክ ሪከርድ ማለት ነው። ግን ደግሞ ፕራይስ ስካሌሽን አለመኖሩ የእኛን ሀገር ማርኬት ታውቁታላችሁ። መቼም ቶሎ ቶሎ ቶሎ ቶሎ እየጨመረ ነው የሚሄደው። እኛም ቶሎ ቶሎ ማንሰራ ከሆነ የኮንስትራክሽን ኮስታችን እየጨመረ ስለሚሄድ ቶሎ ሰርተን እንድንጨርስ ያስገድደናል ማለት ነው። ስለዚህ ከፕራይስ እስካሌሽን ውጪ በታይም እና በፕሮግረስ ቤዝድ አድርጋችሁ መክፈል ትችላላችሁ። ሌላው አንዳንድ ቦታዎች ላይ ወይ ታይም ቤዝድ ነው አከፋፈሉ፣ አንዳንድ ቦታዎች ላይ ደግሞ ፕሮግረስ ቤዝድ ነው አከፋፈሉ። እኛ ጋር ግን ሁለቱም ኮንዲሽን መሟላት አለበት። ለምሳሌ ፈርስት ፔመንት 10 ፐርሰንት ከፍላችሁ ሰከንድ ፔመንት ደግሞ ከስድስት ወር በኋላ ቢሆን የምትከፍሉት እና ደግሞ ተጨማሪም የፕሮግረስ ደረጃው ለምሳሌ አስረኛ ፍሎር ላይ ስንደርስ ቢሆን ሁለቱም ኮንዲሽኖች መሟላት አለባቸው። ስድስት ወር ሳይሞላ እኛ ብንደርስ መክፈል አይጠበቅባችሁም። ተጨማሪም ደግሞ ስድስት ወር ሞልቶ እኛ አስረኛው ፍሎር ላይ ካልደረስን መክፈል አይጠበቅባችሁም ማለት ነው። ይሄ ማለት ሁለቱም ኮንዲሽኖች በኤንድ የተያያዙ ናቸው። ታይም ፕሮግረስ ቤዝድ ነው ማለት ነው። ስለዚህ በደንብ ለደንበኛው ጥሩ በሚባል አከፋፈል ጥሩ የሚባል ፕራይስ ይዘን ይመጣ ነው። አሁን ላይ 10 ፐርሰንት ቅድመ ክፍያ ከፍለው ቀሪውን ደግሞ እስከ ሁለት ዓመት ድረስ በፕሮግረስ እና በታይም ቤዝድ አከፋፈል ቀስ እያሉ መክፈል ይችላሉ ማለት ነው። ጀንቦሮ ሪል ስቴት በብዙ መንገድ ከሌላ ሪል ስቴት ካምፓኒዎች ይለያል። ይህንን ስላችሁ ሶስት ምክንያቶች አሉኝ። የመጀመሪያው ጀንቦሮ ሪል ስቴት በጣም በከተማው ላይ የሚታወቅበትም ኦን ታይም በማስረከቡ ነው። አንዳንዴም እንደውም ካለው ከካለው ጊዜ ቀድሞ ያስረከባቸው ሳይቶች አሉ። ኦን ታይም የሚያስረክብበት ትልቁ ምክንያት ጀንቦሮ ሪልስቴት ካሉት እህት ኩባንያዎች ፋይናንስ ስለሚደረግ ነው። ይሄ ማለት ከደንበኛ ገንዘብ እየሰበሰበ የሚሰራ የሪል ስቴት ካምፓኒ አይደለም። በራሱ ባለው ፋይናንስ እየሰራ ነው እስካሁን ድረስ የደረሰው። አሁን እንኳን ሳር ቤት ላይ ያለውን ስድስተኛውን ሳይታችን 35 ፐርሰንት ለማድረስ ከ1.6 ቢሊዮን ብር በላይ ወጪ አድርጎ በራሱ ፋይናንስ የሰራ ድርጅት ነው። እዚህ ከደረስን በኋላ ነው ለሽያጭ ያወጣ ነው ማለት ነው። ሌላው ነገር ጀምቦሮ ሪል ስቴት ሳይቶቹን የሚሰራበት ቦታ ነው ህንፃዎቹን የሚሰራበት ቦታ ነው። ሳር ቤት እንግዲህ እንደምታውቁት ነው የዲፕሎማቶች መንደር ነው። 17 በላይ ኤምባሲዎች አሉ። ከዛም በተጨማሪ ትልልቅ ኢንተርናሽናል ካምፓኒዎች የሚገኙበት ኤዩን ጨምሮ የሚገኝበት አካባቢ ነው። እና እዚህ ቦታ ላይ ነው እኛ በጥሩ አፎርደብል በሆነ ዋጋ ለመኖር ምቹ የሆነ አካባቢ መርጠን እየሰራን ያለ ነው ማለት ነው። ስለዚህ ቦታዎቹን ሲመርጥ በደንብ ተጠንቅቁ። ለመኖር ምቹ ናቸው ወይ ብሎ አስቡ። የሚመርጥ ካምፓኒ ነው ማለት ነው። ቡልቡላም ቢሆን ለቦሌ ኤርፖርት ከአምስት እስከ አስር ደቂቃ ነው ድራይ እያደረገ አንድ ሰው ቢሄድ የሚፈጅበት ማለት ነው። ስለዚህ ለከተማ ቅርብ፣ በተጨማሪ የመኖሪያ አካባቢ የሆነ በጣም ጥሩ አየር ያለበት ጥሩ እስታተስ ያላቸው ሰዎች የሚኖሩበት አካባቢ ነው እና ቡልቡላም ሲመርጠው በደንብ አስበን እንደምንመርጥ ወይም ጀምቦሮ ሪል ሴት በዚህ ይለያል። ሌላው ነገር ደግሞ ጀምቦሮ ሪል ሴት የሚሸጠው አሁን ላይ በኢትዮጵያ ብር ፕራይስ እስካሌሽን ሳይኖረው ነው ማለት ነው። አንዳንድ ቦታዎች ላይ የካሬ ዋጋቸው አነስ ሲልና ፕራይስ እስካሌሽን ይኖረዋል። ይሄ ማለት ለምሳሌ ቤታችሁን በ10 ሚሊዮን ብር ገዝታችሁት ቢሆን ከሁለት ዓመት በኋላ ስትረከቡት የኢንፍሌሽን ሬቱ በ30% ሊያድግ ይችላል፣ በ40% ሊያድግ ይችላል። እኛ ሀገር ምናልባት እንደዛ ካደገ 14 ሚሊዮን ወይም ደግሞ 13 ሚሊዮን ነው የገዛችሁት ማለት ነው። ስለዚህ ጀንቦሮ ሪልስቴት ግን አሁን ላይ ያለውን ዋጋ በትክክል ነግሯችሁ ዊዛውት ፕራይስ ኤስካሌሽን የኑሮ ውድነት ወይም ደግሞ የዋጋ ንረት ሳያሰጋችሁ መግዛት የምትችሉበትን አጋጣሚ ለደንበኛውም ለራሱም አዘጋጅቷል ማለት ነው። ስለዚህ ጀንቦሮ ሪልስቴት ከሎኬሽን አንጻር ተጨማሪ በጊዜ ከማስረከብ አንጻር እንዲሁም ደግሞ ከያከፋፈል መንገዱ ከዋጋውም አንጻር ጥሩ የሚባል ከተማው ላይ አለ የሚባል የሪል ስቴት ካምፓኒ ነው። እንግዲህ መቶ ፐርሰንት የተጠናቀቀ ቤት ፈልጋለሁ የምትሉ ሰዎች ደግሞ ቡልቡላ 93 ማዞሪያ ጋር ያለውን ሳይታችንን ላሳያችሁ። ከዛም በተጨማሪ ደግሞ የግንባታ ደረጃው 70% የደረሰ በአንድ አመት ምናስረክበው አለ፣ ሁለቱንም ማሳያችኋለሁ። እንግዲህ የምትመለከቱት 145 ካሬ ባለ 3 መኝታ ነው። እዚህ 100% የተጠናቀቀው ሳይታችን ላይ ከ145 ካሬ ጀምሮ እስከ 155 ካሬ ባለ 3 መኝታዎችን ማግኘት ትችላላችሁ። እንዲሁም ደግሞ ሁሉም ፋሲሊቲዎች ሪል ስቴት ላይ የሚያስፈልጉ ፋሲሊቲዎች ያሟላ ነው የከርሰ ምድር ውሃ ሊፍት አለው። ቴራስ ይኖረዋል። ፕሮግራም ሲኖርባችሁ የምታከብሩበት ወይም ደግሞ ሀዘን ቢኖርባችሁ ጊዜ የምታሳልፉበት ቴራስ ይኖረዋል። ከዛም በተጨማሪ ፓርኪንግ አለው። ከጎን ያለው ደግሞ 70 ፐርሰንት የደረሰው ሳይታችን 141 ካሬ ባለ ሁለት መኝታ እንዲሁም ደግሞ ከ152 ካሬ እስከ 162 ካሬ ደግሞ ባለ ሶስት መኝታ የሰራተኛ ክፍል ጨምሮ የያዘ እዚህ አምስተኛው ሳይታችን ላይ በአንድ ዓመት ጊዜ ውስጥ የምናስረክበ ላይ ማግኘት ትችላላችሁ። እዚህ ሳይት ላይ 30 ፐርሰንት ቅድመ ክፍያውን ከፍላችሁ ቀሪውን ኮፍያ በአንድ ዓመት ውስጥ መክፈል የምትችሉበት ሳይት ነው ማለት ነው። እንግዲህ ቡልቡላ ከተማ ላይ ጥሩ ከሚባሉ ሎኬሽኖች መካከል ነው። ከተማ ላይ ሁለተኛ ደረጃ የሚባል ሎኬሽን ነው። ጥሩ የሆነ ሪተርኑን ኢንቨስትመንት አለው። ለምሳሌ ቡልቡላ ላይ እኛ ሳይት ላይ ከዚህ በፊት ያስረከብናቸው ሳይቶች ላይ ባለሶስት መኝታ ከመቶ ሺህ ብር ጀምሮ በወር ይከራያል። ፈርኒሽድ ካደረጋችሁት እስከ መቶ ሰላሳ ሺ ብር ድረስ የሚከራይበት ቦታ ነው እና ከፍተኛ የሆነ ሪንት ቫሊው አለው ብትሸጡትም አሁን እኛ ከምንሸጠው ፕራይስ ጨምራችሁ በጣም ጥሩ አትርፋችሁ መሸጥ የምትችሉበት ቦታ ነው። እንዲሁም ደግሞ ለቦሌ ኤርፖርት በጣም ቅርብ ስለሆነ ብዙ ሰዎች ለመኖር ይመርጡታል። አሁን አሁን እንዲያውም ከተማ ያስጠላቸው ሰዎች፣ ጫጫ ያስጠላቸው ሰዎች ከተማም ሆኖ ተጨማሪ ደግሞ ለከተማ ቅርብ የሆነ ቦታም ስለሆነ ቡልቡላም ብዙ ሰዎች ይመርጡታል እና እዛ ቦታ ላይም አፓርትመንቶች እንዲሁም ሱቆች ማግኘት ትችላላችሁ ማለት ነው። ዛሬ ያሳየኋችሁን እንደወደዳችሁት ተስፋ አደርጋለው ከታች በምናስቀምጠው ስልክ ሀገር ውስጥ ያላችሁም ከሀገር ውጭ ያላችሁም በዋትሳፕ በቴሌግራም እንዲሁም ደግሞ እየደወላችሁ ልታገኙ ትችላላችሁ ተጨማሪ ደግሞ የተለያዩ የዲስካውንት የቅናሽ ኦፈሮች ስላሉ እኛ ጋር ደውላችሁ ብታወሩ በጣም ብዙ መረጃዎችን ከዚህ ተጨማሪ መረጃዎችን ማግኘት ትችላላችሁ ስለተከታተላችሁ እናመሰግናል